አድርሶ እንሚያለዝ ይላል ለሀጫ ትንቅ ሚዲያ ላይ ትንቅ ሚዲያ ነይ ስታወራ ለሀጨክ። አሁን ደግሞ ዛሬ ደግሞ ከፍቅር ጋር ልትቀበላ ስትል፣ ምናስክ ምንሆነክ እንደዚ የተዝረክረክው አንተ? ወይኔ አንተ ነበር እንዲህ ሳደንቅ የነበረው አመት ከምናምን። ወይ በእውነት መቤት ወደራሽሽ መመለሶች በጣም ደስ ይላል። አትዝረክረክ፣ እውነት አብርሻ አትዝረክረክ። ለነገሩ ወንድ ልጅ አጨርሹ ሙዬ አጨርሹ፣ በህግ አምላክ ወንድ ልጅ ምን ሲያይ ነው ያልሹ? በህግ አምላክ አጨርሹ። እናም ምን ያለሽ መሰልሽ አድርሱልኝ ባልሹ መሰረት ደርሶለታል። እና መልስ መልሱላት። እና አንድ አመት በሙሉ ሳደንቅህ የነበረው አንተ ነበርክ ወይ ብለሻል። እና ያደነቅሽኝ እና የወደድሽኝ አስገድጄሻ አይደለም አለ እንዲ አብርሃም እንጂ አላለም። አላለም አብርሃም አላለም። ምክንያቱም ለሴት ልጅ ክብር አለዋ። አብርሃም እኮ ለሴት ልጅ ክብር አለው፣ አላለም። ነገር ግን እሙዬ፣ ምን ሆነሽ ነው እንዲህ? ምንድን ነው ምንድን ነው፣ ችግሩ ምንድን ነው? ጭቆጭቁ ምንድን ነው? ውሱ እሙዬ፣ ትላንትና እኮ እናቴ፣ እንዴ ረገጭ ረጋምቅጭ እኮ እንዴ አንተ እንደዚህ እንደዚህ ተዝረከረክ ወጣ ወር ምንድን ነው አበዛሽው እንዲ እኔ እወድሻለሁ፣ በጣም ነው ማከብርሽ እሙዬ። ትናንትና በሰራሽው ቪዲዮ ግን ደስ አላለኝ። አዎ ዛሬ በደንብ አርጌ ሀሳብ አስተያየት ልሰጥሽ ነው እሙዬ። ምንም ማድረግ አይቻልም። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ እንግዲህ ትላንትና እሙዬ ከዚህ በፊት የሩታ እናት ነኝ ብላስ በቲክቶክ ስሟን የሰየመቿ እሙ እንግዲህ ለአብርሃም መልእክት አድርሳ ነበረ። ይህም ደግሞ ለምን እንደ አንድ ኢትዮጵያዊ እንደ አንድ ዩቲዩበር እንደ አንድ ሶሻል ሚዲያ ተጠቃሚ ሀሳብ አስተያየት አልሰጣትም ብዬ ብቅ ብያለሁ። ምንም ማድረግ አይቻልም። ብቅ ብያለው። ላይክ ሼር ሰብስክራይብ አድርጉ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ አልሐምዱሊላህ፣ በጣም ደህና ነኝ። ድድዬ እንዴት ናችሁልኝ? በያልናችሁበት ሰላማችሁ ውዶች የዛሬ ቪዲዮ እንግዲህ መግቢያችሁ ላይ እንዳያችሁት ወይም እንዳዳመጣችሁት የወይዘሮ እሙ የእትዬ እሙ ከዚህ በፊት የሩታዬ እናት ነኝ ብላ ስሟን የሰየመቿ ቲክቶክ ላይ ስለ አብርሽና ስለ ሩታ ሲወራ ያዙኝ ልቀቁኝ ቆኝ እንደው ቲክቶክ በሙሉ እኔ ነኝ የምሞላ የምትለው የነበረችዋ፣ ትናንትና እንግዲህ ለአብርሃም እንግዲህ ውርጅብኝ ወርዳበታለች ማለት ነው። ውርጅብኝ ወርዳበታለች። እንግዲህ ከዚህ በፊት አመት በሙሉ እሱንም ስታደንቅ በመኖሯ ጸጸት ተሰምቷት እንግዲህ በጸጸት ራሷን እየገረፈች ነበር ማለት ነው። አይዞሽ እሙ፣ አይዞሽ ምንም ማድረግ አይቻልም። አንቺ ወደሽ ፈቅደሽ ነበረ አብርሃምን ስታደንቅ የነበረው ማለት ነው እንጂ ማንም፣ አዎ እኔ ልሞት ልከርበትልሽ፣ ማንም አስገድዶሽ አይደለም። ማንም አስገድዶሽ ምንም ማድረግ አይቻልም። ታዲያ ለምን ተጸጸሽ እናቴ? እንዴት ልትፀጸች ይቻልሽ? እንደው ደስ ሊልሽ እንጂ የሚገባው ማለት ነው እሱ በማድነቅሽ። ምክንያቱም የስራ ሰው ነው ልጁ ማለት ነው የስራ ሰው ማለት ነው። በቃ ይኸው አመት ሙሉ አንቺ ስታደንቅ፣ እሱ ደግሞ አመት በሙሉ ሲያሸብርሽ ኖረዋል ማለት ነው ምክንያቱም ምን ምን በመሰለ አይዲያ ማለት ነው። እና ግን እኔ ትናንትና አስተያየት የሰጠሽበት ነገር በጣም ስለደበረኝ ነው እሙዬ ልነግርሽ የመጣወት ማለት ነው። የእውነት ማለት ነው። እውነቴን ነው፣ ውድ ተመልካቾቼ፣ ሳላገጥ ግን እውነት ማለት ምቀልድ እንዳይመስላችሁ ማለት ነው። ያው እኔ ቪዲዮዋ ጨርሼ ያላመጣወት እውነት ለመናገር ስለደበረኝ ማለት ነው። አንዳንድ ቦታ ወጥ የረገጠትን ነው የተናገረችው። እና ምንድን ነው ለዚህ እኔ ስሙን አልጠራው እሙዬ ስሙን አልጠራውም እና አድርሱልኝ ብላ እንግዲህ ከዚህ በፊት ትልቅ ሚዲያ ላይ ቀርበ እንደዚህ ታየብ ምናምን እያልሽ ነበር ማለት ነው። ወይም ደግሞ ብዙዎቻችሁ አዎ ልክን ደግሞ አንተ እንደዚህ አንተ እንደዚህ እያላችሁ በአንድ ቀን ክስተት ማለት ነው በአንድ ቀን የተከሰተ ክስተት ሁሌ እያነሳችው ኮመንት ስጽፉ አንተ እንደዚህ ቪዲዮ ስሰሩን አንተ እንደዚህ እኔ የምለው ማለት ነው እኔ ምለው ማለት ነው። እንዲሁ ምንም አይነት ነገር እንደዚ አይነት ነገር ታይቶባቸው ተከስቶባቸውም አይታወቅም። አንዳንዴ እኮ በጥድፊያ ስናወራ አንዳንዴ ቸኩለን የሆነ ነገር ስንናገር የሆነ ነገር ይኖራል እኮ የሆነ አንዳንድ ጊዜ ማለት ነው። ምነው አንዳንዴ የራሳችን እንዲዞር ብለን እኔ እንጂ ሲቀጥል ደግሞ ምነው፣ በአንድ በሆነ በተከሰተ ክስተትን ያን ሰው ለማሸማቀቅ ያን ሰውን አንገቱን ለማስደፋት የምንሞክረው የምንጥረው ነገር እንዴት ነው? ደግነቱን ደስ የሚለኝ ነገር ማለት ነው። እውነቴን ነው የምላችሁ በዚህ በሶሻል ሚዲያ ላይ በምናቃቸው ልጆች ላይ በተለይ በተለይ በአብሪሽ በሩታ በፍቅር ላይ ማለት ነው አላስፈላጊ ነገሮች ስትናገሩ እነዚህ ልጆች መስሚያቸው ጥጥ መሆኑን ሳቅ ደስታ ነው የሚሰማኝ ማለት ነው። በቃ መስሚያ የላቸውም። እንደፈለጋችሁ ትከረባበታችሁ፣ እንደፈለግን እንከረባበታለን እንጂ እነሱ መስሚያ የላቸውም። የፈለገው ብትሉ ልታሸማቅቋቸው አትችሉ። እነሱ እኛ እንዳሸማቀቅናቸው ቢሆን እነዚህ ልጆች ሶሻል ሚዲያ ላይ አናያቸውን ነበር። በቃ እነሱ ትኩረታቸው አንድኛ አንድ እና አንድ ስራ ላይ ብቻ ነው ትኩረታቸው ማለት ነው እና አንድ ቀን በሶሻል ሚዲያ ወይም ደግሞ በትልቅ ሚዲያ ዩቲዩብ ላይ ነው እንግዲህ እንግድነት ተጋብዘው ሩታና አብርሃም እንግዲህ የሆነ ነገር ታይቶ ይህ ዝም ብሎ የሆነ ነገር ነው። ካሜራ ማኑ ራሱ ማለት ነው ዙም አድርጎ አወጣው። በሱ ነገር አንተ እንደዚህ ላጫም አንተ ልጋጋም እያልሽ ሽሙዬ ምን ነው እናት፣ እንደ ትልቅ ሰው እንደ ወጣት ወይም ደግሞ እንደ ተማረ ሰው ብናስብ ምን አለበት። እንደገና ትላንትና ምላስ አውጥተሃል። ሩታን ጠርታ አምጥተ ከፍቅር ጋር ምላስህን አወጣ። ለነገሩ እንደዚህ አይነት ወንድ የሆነ ነገር ምናምን አልሽ ማለት ነው። ያው አይወክለኝም እንደዚህ አይነት ነገር ማለት ነው። ሶሪ ምንም ማድረግ አልችልም። እኔም አልጨርሰው የአንችን ቪዲዮ አምጥቼ እዚህ ጋር አንተን አልለውም። እሙዬ እንደ ይደብራል። አንዳንድ የሚደብረ ነገር ማወቅ አለብን ማለት ነው። ሲቀጥል ይሄ ምላሱን ያወጣበት ቦታ ስክሪንሹት አንስተሽ ነው ያመጣሽው ማለት ነው። እውነት ለመናገር እስኪ ለምሳሌ በራስሽን ቪዲዮ ማለት ነው፣ በራስሽን በማንን ሰው ማለት ነው እስክሪን ሹት አንስትሽ ለማወቅ ሞክሪ እንደገና ማለት ነው። ምሳሌ ያርግሽ በራስሽ ቪዲዮ ማለት ነው። ብዙን ጊዜ ስክሪንሾት አንስተን የዛን ሰው ፎቶ ለማምጣት ስንፈልግ ወይም አፉ ሲንሻፈፍ እናያለን፣ ወይም ደግሞ አፉ ሲከፍት ወይም ደግሞ አፉ የሆነ ሲጣምም በቃ የሆነ ነገር ብቻ አለው እና ትላንትና ስክሪንሾት ስታነሱ እንደ ድንገት ሲያወራ ምን ይሁን ብቻ ምላሱ እያወጣ ነበር ማለት ነው። ያ በሚናገርበት ሰዓት እንጂ ሌላ ነገር አስቦ ላይሆን ይችላል። አንቺ እንዳሰብሽው አይነት አይደለም። እናም እህቴ አንድ ዓመት በሙሉ አንተን ነበር እንዴ የምከታተለው አላልሽውም? ምላስ ስላወጣ ብቻ ወይም ደግሞ አንድ ሚዲያ ላይ እያወራ ድንገት ድንገት ምራቅ ስለታየበት ማለት ነው። ምራቅ ሁላችንም አለብን። ይሄ ምንም እንትን የሚባል ነገር አይደለም። እንደ ድንገት ሆኖ የሆነ ትንሽዬ ነገር ዙም ተደርጎ ታየ። ታዲያ ምን ይሁን? ምን ይሁን? ሌላው እሷን ለማስቀናት፣ ሩታዬ ለማስቀናት ነው ወይ እንደዚህ የምትስረቀረቀው ላልሽው፣ ደግሞ ስራ ነው እየሰሩ ያሉት ማለት ነው። ስራ አዎ፣ አብርሺን ለማስቀናት ይሳቅን ይዛ የምትመጣው ስራ ነው እየሰራች ያለችው ሩታ ማለት ነው። አብሬሽንም ሩታ ለማስቀናት ፍቅርን ይዞ የመጣው ስራ ነው እየሰሩ ያሉት ማለት ነው። እነሱ ይተዋወቃሉ፣ ስራ ነው እየሰሩ ያሉት። ነገር ግን አንዱ ለይታችሁ አንድ የሆነ የከፋ ስድብ ስትሰዳደቡ ነገ አብሪሽና ሩታ አንድ ላይ ሆነው ሲመጡ እንዳታፍሩ ተጠንቀቁ ነው የምለው። በተረፈ ሰላማችኋን ያብዛልኝ። ወዳችኋለሁ በይ